ሰላም እንዴት ናችሁ? ዛሬ ኮምፒውተር እንዴት እንደሚሰራ የሚይዛቸው ክፍሎች ምን ምን ናቸው የሚሉትን በጥቂቱ እናያለን። ይህ ቪዲዮ ከዚህ በፊት ስለ ኮምፒውተር እውቀት የሌላችሁም ሆነ እውቀት ያላችሁ ሰዎች አጠቃላይ ግንዛቤን ስለሚሰጥ እስከ መጨረሻው ይመልከቱት። ኮምፒውተር እንዴት እንደሚሰራ አስባችሁ ታውቃላችሁ? በአስማት የሚመስል ነገር አለ፣ ግን በአስማት አይደለም። የተለያዩ ነገሮች በአንድ ላይ ተቀናጅተው የሚሰጡን ውጤት ነው። የእጅ ስልካችንን እንመልከት እሱ ላይ በተመሳሳይ የኮምፒውተር ሲስተም ውጤት ነው በስልካችን ላይ የምንጠቀማቸው ተግባራት መደወልም ሊሆን ይችላል ቴክስት ማድረግ ቪዲዮ ማየት የፈለግነውንም ነገር ሰርች አድርገን ማግኘት እነዚህ ሁሉ ማለት ነው በስልካችን ላይ ያለውን ኮምፒውተር ሲስተም አማካኝነት ተጭነው የምናገኛቸው ተግባራት ናቸው ከዚህ ቀጥሎ ኮምፒውተር እንዴት ሊሰራ እንደሚችል የበለጠ እንድንረዳ በውስጡ ያሉትን ዋና ዋና ክፍሎች እናያቸዋለን የመጀመሪያውና ዋነኛው ሲፒዩ ይባላል። በተለምዶ ምን ይባላል? ዘ ብሬን ኦፍ ዘ ኮምፒውተር። ያ ማለት ለሰው ልጅ አእምሮ ወይም ጭንቅላቱ ዋነኛው ክፍሉ ነው ብለን እንደምንረዳው ሁሉ ለኮምፒውተርም ዋነኛው አስፈላጊው ነገር ወይ ደግሞ ሲስተም ሲፒዩ ነው። ሲፒዩ ምንን አሁን ለምሳሌ እንደምን መውሰድ እንችላለን? አንድ ሬስቶራንት ላይ ያለ ሼፍ የሚጠቀማቸው ኢንግሪዲያንት አሉ አይደል? ለአንድ የምግብ አይነት የምናስገባቸው ዝርዝሮች ከዛ ደግሞ እነዛ ምግቦች ተቀናሽተው የሚያመጡልን ውጤት ወይ ደግሞ ለሰዎቹ ወይ ለደንበኛው የሚያቀርበው ውጤት እንደዛ እንደማለት ነው። ሲፒዩም በውስጡ የተለያዩ ተግባራት አለ። ይህንንም ዘርዝረን ለማየት ወይ በሌላ ቪዲዮ ላይ የምንሰራላችሁ ሊሆን ይችላል፣ በጣም ሰፊ ስለሆነ ማለት ነው። ሁለተኛው ክፍል ደግሞ ራም ይባላል። ይሄ ደግሞ ዘ ኮምፒውተር ወርክ ስፔስ ወይ ደግሞ ምን ማለት ነው ኮምፒዩተራችን ላይ ዳታ ስቶር የምናደርግበት ወይ ደግሞ የምናስቀምጥበት ቦታ እንደማለት ነው። ራማችን ከፍ ባለ ቁጥር የተለያዩ ታስኮች ወይ ደግሞ ከፍተኛ ዳታን ይይዝልናል እንደማለት ነው። ከፍተኛ ዳታ ይይዝልናል። ሶስተኛው ደግሞ ስቶሬጅ ዲቫይስ ይባላል። ስቶሬጅ ዲቫይስ ዳታችን ሴፍሊ እንድናስቀምጥ የሚረዳን ቦታ ነው ማለት ነው። ሌላውና አራተኛው የመጨረሻው ፓርቲ ሆነው ደግሞ አውትፑት እና ኢንፑት ዲቫይዛችን ነው። ኢንፑት ዲቫይስ የምንለው ወደ ኮምፒውተሩ የምንፈልገውን ውጤት ለማግኘት የምናስገባበት ወይ ደግሞ የምንጠቀምበት እንደ ምሳሌ አሁን ኪቦርድ ኪቦርድ ወይም መጻፊያው አንድ አውትፑት ወይ ደግሞ አሁን ደብዳቤ ልናዘጋጅ በምንፈልግበት ሰዓት ያንን ደብዳቤ የምንጽፈው ኪቦርድ ላይ ነው አይደል? ያኛው አንዱ የኢንፑት ወይ ደግሞ ዳታው ወደ ኮምፒውተሩ እንዲገባ የሚረዳን ዲቫይስ ነው ማለት ነው። ሌላኛውን የመጨረሻው አውትፑት ዲቫይሳችን ነው። አውትፑት ዲቫይስ የምንለው ደግሞ በኢንፑት ያስገባ ነውን ወይም ደግሞ የገባውን ዳታ ፕሮሰስ ተደርጎ ውስጥ የምናያየው ወይ ደግሞ ውጤቱን የምናገኝበት፣ ለምሳሌ ስክሪን ሊሆን ይችላል። በኪቦርዱ ያስገባ ነውን አሁን አንድ ደብዳቤ ጽፈት መጨረሻ ላይ የምናየው በምን ነው? በስክሪኑ አይደል? የምናገኝበት ወይ ደግሞ ስፒከር የምንጠቀማቸው ስፒከሮች እነሱ እነሱ ምን ይባላሉ? አውትፑት ዲቫይስ እንላቸዋለን። ለዛሬ ይሄንን ያህል ካየን፣ ተጨማሪ ማብራሪያ እዚህ ላይ ቢሰራልን ወይ ደግሞ ስለዚህ የበለጠ ብታስረዱን ብላችሁ የምታስቧቸውን ፖይንቶች ወይም ነጥቦች ኮሜንት ሴክሽን ላይ አስቀምጡልን። እናመሰግናለን።